እዚህ ዛሬ ኦሮሚያ ክልል ምስራቅ ሸዋ ዞን ነው የምንገኝ። ያየናቸው ነገሮች በጣም በጣም አስገራሚ ናቸው። ስንዴ ያው እየታጨደ እንደገና ደግሞ ለበጋ ስንዴ እየተዘጋጀ ያለበትን ሁኔታ አይተናል። በጣም በርካታ ኮምባይነር ተሰማርቷል እና ፕሬዚደንቱ እንደነገሩን